የተራራ ማውንት አረፋት ይባላል። ኢድን ለማክበር የተሰበሰቡ ሳውዲያን በዚህ መልኩ ከቦት በረዶ እስኪመስሉ ድረስ ኢድን እያከበሩ ይገኛሉ። ማውንት አረፋት ከመካ በስተደቡ ምስራቅ 20 ኪሎ ሜትር ርቆ የሚገኝ ሲሆን በእስላማዊ አስተምሮና ትውፊትም ሁለት ትርክቶች ይነገሩበታል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለመጨረሻ ጊዜ ሰሃቦችን ሰብስቦ የመጨረሻውን ስንብት ትምህርት ያስተማሩበት ሲባልም መጠሪያውንም ኩቴባ ጣልዋዳ ብለው ይጠሩታል። ከሌላኛው ትውፊት ደግሞ አዳምና ይዋን ወደ ምድር ሲላኩ እዚህ ቦታ ላይ እንደተገኙና እንዲሁም ምህረት እንደተደረገ ላቸው ይገለጻል። በዚህም ጀበል አረማህ ይባላል። ማውንቴን ኦፍ መርሲ ወይም የምህረት ተራራ እንደማለት ነው። ለወትሮው ተራራ ላይ ይህን ማሳያ ለማድረግ ምሰሶ ቆሞ ይታይ ነበር። ዛሬ ላይ ግን በዚህ መልኩ በረዶ የሚመስሉ ሰዎች ነጭ ለብሰው ኢድን ማክበርም ችሏል። ለመላው የእስልምና እምነት ተከታዮች ፎሎሮቼ እንዲሁም ቤተሰቦቼ እንኳን ለኢድ አልአድሃ ወይም አረፋ በዓል አደረሳችሁላለሁ። ኢድ ሙባረክ። ይህ የሚኖር ይወት ነው። ሰላም ተመልከቱ፣ የዚችን ጀግና ታሪክ አለም ሁሉ በትኩረት እየተከታተለው ይገኛል። እቺ ታዳጊ አረቦቹ እንኳን መስራት ያልቻሉትን ነገር በታላቅ ድፍረትና በታላቅ ጀግንነት እያደረገች ትገኛለች። ይህንንም በላይብም ሆነ ብዙ ሰዎች እየተከታተሉት ይገኛል። ነገሩን እነግራችኋለሁ እስከ መጨረሻው፣ ኮፒ ሊንክ፣ ሼር ፖስት እያደረጋችሁ ተከታተሉ። እቺ በምስሉ ላይ የምትመለከታት ስዊድናዊ ወጣት ነች። እጅግ በጣም የምትታወቀው የተጨቆኑ ህዝቦች ባሉበት ቦታ ሁሉ ድምጿ የምታሰማ በብዙ ሚዲያዎች ላይ እየቀረበች ለጭቆኖች ድምጽ የምትሆን እጅግ በጣም ብርቱ ወጣት ነች። ከላይ በፎቶ ላይ እንደምትመለከቱት ፓላስታይን የሚመለከት ህዝባዊ ሰልፍ ሲደረግ ሁሉ የምትሳተፍ እጅግ በጣም ጀግና ሴት ነች። ነገር ግን አሁን እየሆነ ያለው ደግሞ በጣም ብዙዎችን ያስደመመና የብዙዎችን ትኩረት እየሳበ ነው። አልጀዚራ ላይም ሆነ ቢቢሲ ላይ ሄዳችሁ በየደቂቃው እያስገቡ ላይቭ እያስተላለፉ ሲገኝ የዓለምን ትኩረት እየሳበ ያለው ጉዳይ ደግሞ ይሄ ነው። እቺ ጀግና ወጣት እያደረገች ያለችው ነገር ምንድን ነው? በፓላስታይኗ ጋዛ ላይ ያሉ ወንድም እህቶቻችን በምግብ እጥረት፣ በቦምብ ድብደባ እየሞቱ ቁጭ ብዬ አልመለከትም ብላ ወደ ጋዛ ጉዞ ከጀመረች ቀናት ተቆጥረዋል። ይህንም ጉዞ እጅግ በጣም ትኩረት የተሰጠው ብዙዎች እያስተላለፉት የሚገኙ ጉዳይ ሆነዋል። በጀግንነትም እየተሞገሰ ትገኛለች። አሁን ደግሞ ይፈጠራል ተብሎ የሚፈራው ነገር ምንድን ነው? እስራኤል ይህን ነገር ቁጭ ብላ ትመለከታለች ወይ የሚለው ነው። እሷ ጋዛ ትደርሳለች ወይስ መንገድ ላይ የሚያጋጥማት ነገር ይኖራል የሚለው ብዙዎችን ትኩረት የሳበ ጉዳይ ሆኗል። እሷ ይህንን ቪዲዮ ሸር ካደረጋችሁልኝ ዱዓ አደረግላችኋለሁ። እንደ አላህ ይህንን ቪዲዮ ሸር ያደረገልኝ ሰው እንደው አላህ ሙሉ ጤናውን አላህ ይስጠው። እንደው ችግር አያገኝ፣ እንደው ችግር አያገኘም እንደው ችግርን አላህ ከስሩ ልቅል አድርጎ ማግኘትን ጤናን አላህ ይወፍቀው። ይህን ቪዲዮ ሼር ያደርጋለሁ። በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን ፍርዳቸው ከአረፋ በፊት ይፈጸማል ተብለናል። ድምፃችንን አሰሙልን አሉ። ለጠቅላይ ሚኒስትሩ ቢሮ ደብዳቤ አስገብተናል ብለዋል። መረጃውን ስሙት። ሲያደርጉላቸው አለን ይስማላቸው የተወሰነባቸው ፍርድ ከአረባ በፊት ተፈጻሚ ይሆናል ተብለናል ሲሉ በሳውዲ ሞት የተፈረደባቸው ኢትዮጵያውያን ገልጾ ገልጸዋል። እስካሁን ባለው መረጃ በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያን ቁጥር 47 ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ ሕይወታቸውን እንዲያተርፍ ተማጽኖ እያቀረቡ ይገኛሉ። ካሊድ መሐመድ የተባለው ወንድሙ ከነዚህ ሞት ከተፈረደባቸው ኢትዮጵያን አንዱ መሆኑን ሙለታ ይናገራል። ሙለታ እንዳለው ይህን ፍርድ ከሰማ በኋላ በድንጋጤ የልብ ህመምተኛ በመሆኑ በየቀኑ ሆስፒታል በመመላለስ ላይ ይገኛል። ካሊድ የቤተሰብ ኃላፊና የአንድ ልጅ አባት መሆኑን የጠቀሰው ሙለታ ቤተሰቦቹን ጥሎ ሳውዲ እንደገባ መታሰሩን አስረድቷል። ካሊድ ከታሰረ ስድስት ዓመት ከአምስት ወር የሞላው ሲሆን እሱና ሌሎች ሞት የተፈረደባቸው ኢትዮጵያውያን መቼ ፍርዱ ተፈጻሚ እንደሚሆንባቸው የሚያውቁት ነገር የለም። ዝም ብለው ሞታቸውን በመጠባበቅ ላይ መሆናቸው ሙለታ ገልጿል። በቅርቡ ከናዝራን እስር ቤት ተጠርተው ፍርዱ ሊፈጸምባቸው ከነበሩት ሶስት ሰዎች መካከል ካሊድ አንዱ እንደነበረ ማስታውቋል። ይሁንና በሶስቱ ኢትዮጵያ ላይ ግድያ ሊፈጸም የነበረበት ወቅት ከፕሬዚዳንት ዶናልድ ትራምፕ የሳኡዲ ጉብኝት ጋር በመጋጠሙ የተነሳ መትረፍ መቻላቸውን አስረድተዋል። ነገር ግን የዘንድሮው የ ኢድ በዓል ከመከበሩ በፊት ፍርዱ ተፈጻሚ እንደሚሆንባቸው እንደተነገራቸው አስታውቋል። በሳውዲ እስር ቤት የሞት ፍርድ ተፈርዶባቸው የጠባበቁ ያሉት ኢትዮጵያን ብቻ አይደሉም፤ ሶማሊያውያንና የመናውያን ጭምር ይገኙበታል። ሙለታ እንዳለው የሞት ፍርዳቸውን ከሚጠባበቁት ውስጥ የራሳቸው የሳውዲ ዜጎች የሚገኙበታል። የእነዚህ 47 ሞት የተፈረደባቸው የኢትዮጵያን ቤተሰቦች አቤቱታቸውን ለኢትዮጵያ ፕሬዚዳንት ጽህፈት ቤት

እነዚህ ተቋማትም በጋራ ሆነው ለሳውዲ አረቢያ መንግስት ደብዳቤ ጽፈው ነበር። የሳውዲ መንግስት ግን ውሳናችን ውሳኔ ነው የሚል ምላሽ ሰጥቷል። ሙለታ እንዳለው አቤቱታ ካስገቡበት ቦታ መካከል ጠቅላይ ሚኒስትር ቢሮ አንደኛው ነው። የጠቅላይ ሚኒስትር ቢሮ በዚህ ጉዳይ ላይ እጁን አስገብቶም ኢትዮጵያንን የሞት ፍርዱ ተፈጻሚ ከሚሆኑባቸው በፊት ሕይወታቸውን እንዲያተርፍ ጥሪ ማቅረባቸውንም አስታውቋል።

ችሎላይፊቱንማ ልብ ገላል የሱ ግርማ ሚስከምበርና ጠኑማ ማዛሚያውድ ሁሉን ስልፋ አዲስ አበባ ስታዲየም አካባቢ በጥይት ከተመቱ ሁለት ደጋፊዎች መካከል አንዱ ሕይወት ማለፉ ታውቋል። ሌላኛው ዘውዲት ሆስፒታል ገብቶ ብዙ ደጋፊዎች ተጎድቶ ልብ ሰባሪ ዜና ነው። መንግሥት ባለበት ሀገር ሁሌት ደጋ ሁለት ክለቦች በሚጫወቱበት ጨዋታ ላይ ጸጥታን ማስከበር ያቃተው የብልጽግና መንግሥት እንግዲህ በሚያሳፍር መንገድ ደጋፊዎችን በጥይት መጥቶ መግደሉ ታውቋል። ይህን መረጃ ለሁሉም ሼር በማድረግ ለሁሉም እንድታረርሱና ለሚመለከታቸው አካላት እንድታረርሱ ፍትሕ ለወለይታና ለስዳማ ደጋፊዎች ሁላችሁም እንደዛ እንድትሉ ይጠይቃለው። በጣም የሚያሳፍር ነው። በጣም በጣም ነው።